እንዶም በኔ አምሮ የሚገለጽ ብስክሌት አደለች ምቺ ማለት ነው። ስንት ብስክሌት እኛ ያው የሳይክል እንትናቸው ብራንድ ሁሉም ቻይና ናቸው። ቻይና ሆኖ ግን ለአውሮፓ የሚላኩ ኦሪጂናል ማቴሪያሎች ናቸው። ሳይክል ትባላለች ለመዝናኛ የሆነ ቦታ በአስቸኳይ ቶሎ ስፖርት ሰርተሽ ለመግባት ብዙ ጊዜ ይሄ ይጠቀማሉ። እሺ፣ እዚህ ጋር ደግሞ ቆንጆ ሳይክል ይታየኛል። እስኪ ስለዚህ ዋጋ ብትነግረኝ። እዚህ የዚህ ውዱ ሳይክል ይሄ ነው። የቤታችን አንበሳ ወይም ደግሞ የቤታችን በቃ ዋናው አንተ ብስክሌት። በእነዚህ ዲዛይን ብዛት አለ ከለር ታለ ከለር በምትፈልጊው ከለሮች አሉ እና ኮስቱ እንደታ እንዳልኩ 380 ሺህ ብር ሰላም የኖር ሪቪው ተመልካቾቻችን፣ እንዴት አላችሁ? እንግዲህ ዛሬም በድጋሚ ትራንስፖርት ችግራችንን የሚቀርፍልን አንድ ቆንጆ ቤት አለ ተብዬ መጥቻ አለው። የነዳጅ መጨመር እንዲሁም ደግሞ የትራንስፖርት መጨመር ሁላችንም እያሳሰበን ይገኛል። እሱንም ምክንያት በማድረግ ዛሬ ጥሩ መፍትሄ እየላችሁ መጥቻ አለው። ከተማችን የመኪና ጎዳኖች እንግዲህ ውብ ሆኖ እየተሰሩ ነው። ከዚህም በተጨማሪ የሳይክል መንገዶችም በጣም በቆንጆ ሁኔታ እየተሰሩ ነው ያሉት። ይህንንም ምክንያት በማድረግ ቆንጆ ቆንጆ የሳይክል አማራጮችን የምናገኝበት አንድ ቤት ተገኝቻለሁ። እኔ ቤዜት ነኝ። ቻናላችን ኖር ሪቪው ነው። አብራችን እንግዲህ እዚህ ጋ ቆንጆ ቆንጆ ሳይክሎች ይታዩኛል ከትልቅ እስከ ትንሽ። እስኪ በቅድሚያ ግን እራስን አስታውቅልኝ እና ወደ ሳይክሎቹ እናት ባህሩ እባላለሁ። የባህሩ ኦሪጂናል ባይስክል ሽያጭ እና ጥገና የእነሱ ባለቤት ነኝ እና ስራ አስኪያጅ ነኝ። ስኪ ምን ምን አይነት ሳይክሎች አሉ የሚለው ያው አጠቃላይ ብስክሌት እኛ ጋር ያው የሳይክል ጫካ ከትንሽ እስከ ትልቅ ገብቶ የወጣ ለልጆች፣ ላዋቂ እና እኛ ጋር ደግሞ ምን አይነት የብስክሌት የተመለከተ ነገር ጠፍቶ አያቅም። እኛ የማያቀን አዲስ አበባ ውስጥ ሆነ ማን ማያቀን የለም። እና አሁን በጣም አስፍተ ነው ነው ቦታችን ተደራጅተን ነበር የምንሰራው ሰራው፣ አሁን በድርጅት ነው ያለው እና እቺ ዘርፍ ላይ 17 አመት ቆይተናል። በጣም ቆንጆ ስለዚህ፣ እስኪ የሳይክል አማራጮችን እንይና እዚህ ጋር ሳይክል ይታየኛል። አዎ፣ እስኪ ከዚህ እንጀምር። እነዚህ ብስክሌቶች ከ7 እስከ 15 አመት ተብሎ ነው የሚመረቱት። ሞር ከ7 አመት እስከ 15 አመት እንዲሁም በጣም ማቴሪያላቸው በጣም ኦርጂናል ነው። እኛም እራሱ መጠቀም እንችላለን። ቁመታቸው ከፍዝቅ መሪም ከፍዝቅ ስለሚል የሚችሉ ልጆች ማናቸው መጠቀም ይችላሉ። እቺ ብስክሌት ክሪፐር ባይስክል ትባላለች። በጣም ኦሪጂናል ማቴሪያል ናት። በነዚህ ዲዛይን እንደነዚህ የሚያክሉ ሳይክል የለም። ለምሳሌ አሁን እቺ ለሚችሉ ልጆች ማንኛውም መንዳት ይችላል። ከፍ ዝቅላል አ ቁመቱ ከፍ ዝቅላል። ለዚህ ማንኛው ነው ሰው የሚያስቀር ማለት ነው። አሁን ብዙ ጊዜ እኔ እንደዚህ አይነት ሳይክሎች ነው የምጠቀመው። ቀለል ያለ ቀለል ያለ በጣም በቃ ለሰውነትሽ በጣም ምቾት አላቸው። የከለር ማማራጭ ታየኛል። ብዙ አይነት አለ። ብዙ አለ አለ እና ቁመቱ እንደፈለገ ዝቅ እያደረገ ለማንም መጠቀም ይችላል። ሁለተኛ ደግሞ ዋጋውስ እነዚህ ስንት ይባላል? እቺኛ አሁን 14800 ብር እና እቺኛ ሊዮ የምትባል ብራንድ ናት። ልዩነት አለው ከዛ ጋር። አዎ ማቴሪያሉ ሳይዛቸው አንድ ሆኖ የማቴሪያል ጥራት አላቸው። ለምሳሌ እቺኛው ትሻላለች ማቴሪያሏ ከዚ ማለት ነው፣ ከዚኛው ከዚኛው እቺ ትሻላለች፣ ክሪፐር ትሻላለች። ዋጋቸውስ አንድ ነው? አይደለችም ትቀንሳለች። ይሄኛው አዎ፣ እቺ 13900 ብር እቺ ላይ ማለት ነው። በጣም ጥሩ። የውሃ መያዣ አለው፣ ነው የውሃ መያዣ አለው፣ ይሄ መጫኛ አለው፣ ቁመቱ ከፍ ዝቅ ስለምን ሁሉ ነገር እኛ ጋር ሲወጡ ሁሉ ነገር የተሟላ ነው። መንፈ ያለው ቁልፍ አለ እና ሁሉም ነገሮቹ የተሟላ ነው፣ እኛ ባይስክል ስንሸጥ ማለት ነው። በጣም ጥሩ። እስኪ ወደ እነዚህ ደሞ፣ እነዚህ በተመለከተ ሁሉም ሳይዛቸው ማቴሪያላቸው አንድ አይነት ናቸው፣ አንድ ናቸው። እንትናቸው ብራንድ ይለያያሉ ለምሳሌ እቺ በሊዮ ነው የምትባለው። ቅድም እንደገለጽኩልሽ ከክሪፐር ቀጥሎ ሊዮ ነው ያለችው ሁለተኛ ላይ እንዳሳየኸኝ ማለት ነው። ቅድም እንዳሳየ ቁመታቸው ሁሉም ከፍዝቅ ይላሉ። መጫኛም ሁሉም ለመጫኛ አላቸው። ዋጋውን ስንት ነበር ያልከኝ? እነዚህ 13900 ብር። በሌላ ብራንድ ራሱ በሉ ታቢል በሌ በተለያየ አይነት ብራንድ አላቸው። እዚህ ውስጥ አንድ አይነት ብራንድ አይደለም፣ ብዙ አይነት ብራንዶች አሉ። ያው እንደ ማተሪያላቸው አላቸው፣ ኮስታቸው እንደዛው ይለያያል ማለት ነው። እሺ፣ በጣም ጥሩ። እንግዲህ እዚህ ጋር ያየናቸው ከሰባት ዓመት እስከ አስራ አምስት ዓመት ነው ያልከኝ? አዎ ከሰባት ዓመት በታችስ አሉ ሳይክሎች? አሉ። እስኪ የትኛው ይሆናል ከሰባት ዓመት በታች? እቺ ይሆኑሻል እነዚህ ሞር አሁን ለምሳሌ ደረጃ አላቸው። እቺ 14 ቁጥር የምንላት ናት። እቺ ደግሞ 12 ቁጥር የምንላት ናት። ዝቅ ያለች ናት። እቺ ደግሞ 16 ቁጥር የምንላቸው ብስክሌቶች ናቸው። እድሜ ይለያያል ማለት ነው። ለምሳሌ እቺኛዋ ከሁለት አመት እስከ አራት አመት ልጅ ይሆኑሻል። በጣም ቆንጆ ናቸው። ያው ለሁለት አመት ቀለል ብሎት ይነዳል። አሁን ለምሳሌ ለሁለት አመት ይሄ ከምን ይስለት፣ እቺኛዋ ቢሆን ለሱ በጣም ቀለል ይለዋል ትንሽ ስለሆነች

አሉ። ከዚህ በታች ደግሞ የሆነ መለማመጃ ብስክሌቶች አሉ ሶስት አሁን እነዚህ ከነዛ ቅጥም ካልኩሽ ከትንሹ ጀምሮ ነው። አሁን እቺ እንደ ከአንድ አመት ጀምሮ እስከ ሶስት አመት ታገለግልሻለች እችኛዋ ማለት ነው። ለምሳሌ መለማመጃ ነው የሚባለው። እቺ መለማመጃ ናት። እቺ እንደዚህ የእግር ማስታቻ ናት፣ ሳይክል ከመግባታቸው በፊት የሚጠቀሙበት እንትና እቺ ደግሞ ቀበቶ ናት። እንደዚህ ከፍተሽ እንደዚህ አውጥ አስገብተሽ መጠቀም ትችላለች። እንደዚህ ሆኖ ለጻለስ መጓጓዣ አሪፍ ናት። እቺ ጥላ ናት። ጥላዋ እንደፈለግሽ እንትን አድርገሽ። እቺ ደግሞ መሪ ለየት የሚያደርጋት አንቺ ራሱ ከሱ ዋጋ ወቅ ማድረግ ትችላለሽ ማለት ነው። ስለዚህ ሳይክል መጀመሪያ እነዚህ ናቸው ማለት ነው። ቀድሚያ በዚህ ነው የሚያስጀምሩት። አዎ የዚህኛው ዋጋ ዘጠኝ ሺህ ስምንት መቶ ብር ነው ብር ከለር በምትፈልጊው፣ ብዙ አማራጮች አሉሽ። ከለር በምትፈልጊው እነዚህ እስኩተር ናቸው። እስኩተር ነው የሚችሉ ልጆች ለማንም መጠቀም እንችላለን እና ከለር በብዙ አይነት አማራጮች አሉት። አሁን የዚህ ዲዛይን ከለር አሁን ውጭ ያሉትን በምትፈልጊውን ከለር አማራጭ አላቸው። እነዚህ ደግሞ እነዚህ ስኩተሮች ከሁለት አመት እስከ እሱ ለህፃናቶች ናቸው። ለህፃናቶች ናቸው። አሁን እነዚህን ግን ሁለት አመት መንዳት ይችላል። ማክሲመም አሁን ሳይድ ኢፌክት የለውም። እዚህ ላይ እግራቸው ቁጭ አድርጎ መጠቀም ይችላል፣ መለማመድ ይችላሉ። ነገሩ አጋዥ ካለ አጋዥ ካለ ስላላቸው፣ ምንም አይነት ከመሬት ጋር ቅርብ ስለሆነ ብዙም ጉዳት የለውም ማለት ነው። ቁመታቸው ከፍ ዝቅ እንደፈለሽ ከፍ ዝቅ እያረግሽ መጠቀም ትችያለሽ። ይሄ ላላርተሽ፣ እቺኛ እነዚህ መጠቀም ትችያለሽ ማለት ነው። ስለዚህ በቁመታቸው ልክ ከፍ ይላል፣ ዝቅ ይላል ማለት ነው። ከፍ ዝቅ ይላል ማለት ነው። ሌላው በእነዚህ ከሰባት ዓመት ጀምሮ እስከ አስራ ምናምን አመት ልጆች ይሆንሻል ማለት ነው። ቁመታቸው እንደፈለግሽ ይሄ አሁን እንደ መጫኛ እንትን እንጂ መቀመጫ ናት፣ ሲፈልጉ ደግሞ ማንሳት ይችላሉ ማለት ነው። እና ይሄ ቁመታቸው እንደፈለክ ከፍ ዝቅል ስለምትል ለማንም መሆን ይችላል ማለት ከሰባት ዓመት በላይ እመክራለሁ። ለየትም ያደርጋት ደግሞ እነዚህ አሁን ቦታ ልወስድብሽ ምንም መጣጣት ይችላል። አይ አውቶማቲክ ይፈልጋል። መኪና ውስጥ ቤት እራሱ ቦታ ባጣሽ አልጋ ውስጥ ራሱ ከተሽ ሲፈልጉ መጠቀም ትቻለሽ ማለት ነው። ቦታ ምንም አይፈልግም ማለት ነው። እነዚህ ባይገርምሽ እኛ ህንድ እንደዚህ ማለት ሁሉም ቻይና ናቸው። ቻይና ሆኖ ግን ለአውሮፓ የሚላቁ ኦሪጂናል ማቴሪያሎች ናቸውእኛ አንድ ተገጥሞ የሚመጣቀ የለም ሁሉም እኛ ነው ሲምፕል የምናደርገው። ዓመት ለእኛ በጣም ሲምፕል ነው ማለት ነው። እሺ ሳይክሎች ይታዩኛል ከውጭ ካለው ነው ወይስ የዚች ሳይክል ገለጻ ብሰጥሽ ለምሳሌ እቺ ሰስፔንሽን ናት። ስፕሪንግ መሆኑ ለኮብልስቶን ቦታ ገጭ ገጭ ለልጆች በጣም ምቾት አለው ማለት ነው። እና ምርቱ ራሱ አልሙኒየም ባይስክ ናት፣ ቀላል ያነ ሲነዳ ያቺን የነዛ ውጭ ያሳየሽና የነዚህ ጥራታቸው እነዛ ጥንካሬ ቢበልጥም፣ ምቾት ደግሞ እነዚህ ይመከራት ነው ዋጋቸው ሳንድ ነው ወይስ? ኮስታቸው በተመለከተ ትንሽ እነዚህ ወደድ ይላሉ። ከነዛ ነገር ወደ ምቾትም ስላላቸው ያው በእነዚህ ሆኖ አንደኛ ሁለት ብዙ አይነት ማቴሪያሎች አሉ። አሁን እቺ እንደፈለሽ ቁመቱ ከፍ ዝቅ ያረ መጠቀም ይችላል ማለት ነው። እና ሌላው ደግሞ ፍሬን ሲስተማቸው እነዚህ በዚህ ነው የሚያርፈው። እነዚህ ደግሞ ዲስክ ነው። ዲስክ መሆኑ በጣም ሲነዳ ምቾት አለው ማለት ነው። አሁን እችኛው ፍሬን ዲስኮ በዚህ ነው የምትይዘው ማለት ነው። ሌሎቹ ፍሬናቸው በዚህ ነው የሚያልፈው ማለት ነው። በውጭ ነው ፍሬኑ ነው? በውጭ ይሄ በውስጥ ነው እንደ መኪና በዲስክ ሆኖ ነው የመጡት። ሌሎቹ አሁን በሳይሽ ውስጥ ዲስክ ፍሬናቸው በቸርኬ ስለሆነ ቸርኬ ይበላል ማለት ነው። እና ሞር ብዙ ጊዜ እነዚህ ለኮምፈርቴብል ወይ ደሞ ለምቾት በጣም ይፈለጋሉ ማለት ነው። በጣም ጥሩ እንግዲህ እስካሁን የልጆችን አይተናል። ሌላው ውስጥ እንደነገርኩሽ እነዚህ ለአዋቂ ተብሎ ነው የሚመረቱት። አሁን ለምሳሌ አዋቂ ሆኖ በጣም ብዙ አይነት አላቸው። ለምሳሌ አሁን ይሄ አንቺን መጠቀም ትችያለሽ፣ ለስፖርት ቀላናት ቀላናት ያው የኮሊደን መታወቂያ ይለ ያሉ ማለት ነው እስፖርት ፖሊደርስጥ ገብተሽ ቤትሽ በዚህ መመላለስ ትች ያለች ማለት ነውእ ቅድም እንደ ኮንፎርቴብል ደሞ ምቾት ያላቸው ሳይክል ሰስፔንሽን ስለሆኑ ሰውነትሽ ምቾት ያላቸው ቅድም ያለው ትልቁ ሳይዝ ነው። ማርሽ ሲስተማቸው ራሱ ሃያ አራት ማርሽ አላቸው። እነዚህ ሳይክሎች ፉል አልሙኒየም ነው። አልሙኒየም መሆኑ ሲነዳ በጣም ቀላል ነው። እና ከለር በምትፈልጊው ብዙ አይነት ምርጫ አለሽ። ብራንድም ራሱ ብዙ አይነት ብራንዶች አሉ። ዋጋቸው ስንት ይባላል? አሁን እቺ ሀያ ዘጠኝ ሺህ ብር ነው። አዲካስ ነው የምትባለው። በጣም አሪፍ ባይስክናት እንደ ነገሮች ቅድም ሙሉ አልሙኒየም ስለሆኑ ተመራጭ ያደርጋቸዋልና። ስንት? ሀያ ዘጠኝ ሺህ ብር ነው። አዎ። እዚህ ጋር ደግሞ ትልቅ ሳይክል ይታየኛል። በዚህም ሆኖ እንደውም ወደዛ ከመግባታችን እቺ አሁን በሌላ እሷ ሆና ሌላ ማቴሪያል ናት። ጂትማ ትባላለች አይነት ነው ፉል አልሙኒየም ነው ብራንድ ነው እንደውም ሞር እንመርጣታለን ከዚህ አንድ ስቴፕ የተሻለች ማትሪያል ብለን እንመርጣታለን። እቺ አሁን ስፔሻል ሳይክል ትባላለች አሁን እቺ ለመዝናኛ የሆነ ቦታ በአስቸኳይ ቶሎ ስፖርት ሰርተች ለመግባት ብዙ ጊዜ ይሄ ይጠቀማሉ ትልቅ ነው ግን ክብደት የለውም በጣም የለውም እንዳልሽው 24 ማርሽ አላት ማርሽ በቀያየሽው ቁጥር። የቀለለች የቀለለች ይሄዳል ማለት ነው። ለማክብድም ለማቅለልም ማርስ ለምትጠቀሚ እንዳየሽው አይደለም፣ ሲስተሙ ስትገቢ ወይም ወይ ደሞ አነዳድ ስትራቴጂ ስትገቢ በጣም ቀላል ነው። እንደዛ እንደምታዩዋል። እሽውን ደግሞ እዚህ ጋር የተሰቀሉ ሳይክሎች ይታዩኛልና ከነዚህ ጋር ልዩነት አላቸው? አዎ ልዩነት በጣም አላቸው። እነዚህ በብዛት አሁን የአውሮፓ ማቴሪያሎች ናቸው። በጣም ኦሪጂናል ነው። ብራቸውም እራሱ አይቀመስም። እነዚህ በጣም ውድ ናቸው ማለት ነው። ጎማቸው ቀጭን ነው አይደል? እነዚህ ጎማቸው ቀጭን ነው። ይሄ ኖርማን ሪል የውድድር ብስክሌት ናት እችኛዋ ማለት ነው። ኢንተርናሽናል ስፖርት አካዳሚ በብዛት የሚጠቀሙበት ለስፖርት ነው ማለት ነው። ነው ይሄ ትሬኒንግ ባይስክል ነው። ስሪቱ ፉል ካርበን ናት። እቺ ያው ኖርማን ቻይና ናት፣ ብረት ናት ብስክሌቷ ይለያያል። እንደ ሁለቱ በፐርሰንት ደረጃ 10% ራሱ ላይ ወዳደረው ይችላል። 99% እንደዚህ ነው። ያኛው ቆንጆ ነው ነው እንትን እምትለው ማለት ነው። ውድ ሳይክል ግን እዚህ የቱ ነው? ኮስታቸው አሁን ብናያቸው ለምሳሌ የችኛ ሳይክል 43 ሺህ ብር ናት። ብስክሌት ማለት አሁን የዚህ ሳይክል ዲፊኒሽን ብሰጥሽ እኔ እንጃ፣ እንደውም በእኔ አምሮ የሚገለጽ ብስክሌት አይደለችም እቺ ማለት ነው። ስንት ነው ያልከኝ ነው ያገኘው 380000 ይገርምሽ በጣም ለግዠሪ ብስክሌት ነው እቺ። አውሮፕላን በቃ የሆነ አየር ላይ እንደ መዝለል ማለት ነው። እቺ የስፖርት ስለሆነ ነው የጨመረው። ለምን ጨመረ? ስሪቱ በጣም ፋይበር ግላስ የምንላቸው እንላቾ፣ ይሄ ካርበን ብስክሌቶች ናቸው እነዚህ። የ2024 ምርት ናት። የቅርብ ጊዜ ነው። የቅርብ ጊዜ ነው። ወደ 11 በ3 ጊራ አላት። ወደ 34 ማርሽ ነው ያላት እቺ ብስክሌት። ሚያውቅ ያውቀዋል በአጠቃላይ እና በጣም ተወዳጅ ብስክሌት ስለዚህ የዚህ ውዱ ሳይክል ነው። የቤታችን አንበሳ ወይም ደግሞ የቤታችን በቃ ዋናው አንተ ብስክሌት በነዚህ ዲዛይን ብዛት አለ፣ ከለር አለ፣ ከለር በምትፈልጊው ከለሮች አሉ። እና ኮስቱ እንዳልኩሽ 38 ሺህ ብር ነው። እዚህ ጋ ደግሞ ቆንጆ ሳይክል ይታየኛል። እስኪ ስለዚህ ዋጋ ምትነግረኝ እቺ ብስክሌት። ባይጎርምሽ ቅድም እንደነገርኩሽ የዛኛው ዲዛይን ሆኖ በማውንቴን ባይስክል ናት። እች ያች ኮርስ ሆና እቺ ማውንቴን ነው ኢንቹ እንቹ 26 ኢንች ናት። ፉል ካርበን የምትባል ምርት ናት። አሁን ማክሲመም አራት ኪሎ ወይ አምስት ኪሎ ብሆናት ጎማ ምቾት ያለው ይመስላል። ቅድሙ በጣም ምቾት ያለው በጣም ኳሊቲ ማቴሪያል ናት ኖርማን። ቅድም እንደውም እ ከነገርኩሽና እነዚህ ዲዛይናቸው ምርቱ አንድ ሁኖ እንትናቸው ይለያል። ለምሳሌ የዚህ ኮስት ሰላሳ ሁለት ሺ ናት ያልኩሽ። ይህቺ አሁን መቶ ስልሳ ሺ ብናት ብስክሌት ማለት ነው። እና ስሪቱ ፉል በአልሙ ወይም ደሞ በካርበን ነው ያለቀው ማለት ነው። በጣም ኦሪጂናል በጣም ተፈላጊ ማቴሪያል ናትማ። እንደነዚህ በአልሙኒየም አይደለም ማለት ነው። አልሙኒየም እነዚህ አልሙኒየም ናቸው። እነዚህ ደግሞ ካርበን ባይክስክል የምንላቸው ምርቶች ናቸው ማለት ነው። ማርሻቸው ራሱ ወደ ልክ እንደዛኛው ኮርስ እንደነገርኩሽ 11 በ3 ወደ 34 ማርሽናት ያላቸው ሰስፔንሽን ነው ፍሬን ሲስተማቸው ኦይል ብሬክ የምንለው ነው። ኦይል ብሬክ ማለት በጣም ተፈላጊ፣ ልክ እንደ ሞተር ሳይክል ደግሞ እንደ መኪና በዘይት የሚሰሩ ብሬክ ሲስተም ነው ያላቸው ማለት ነው። እና በጣም ተፈላጊ ነው። በአጠቃላይ የሚያውቀው ያውቀዋል። ስለዚህ ስንት አልከኝ? 1 ሺ 6 ሳይክል መሸጥ ብቻ ሳይሆን የጥገና አገልግሎትም ስፔሮች ሁሉም እኛ ጋር አለው ማለት ነው። አንድ ቃኛ ጋር ብትወስጪ ወይንም አንድ ሰው አንድ ከስተመር እኛ ጋር ሳይክል ሲገዛ የአንድ አመት ጋራንቲ ያለው እና ለውሃላ ዋስትና አለን ማለት ነው። ቢበላሽበት አንድ አመት በነፃ ሰርቪስ እናደርግለታለን ማለት ነው። ስለዚህ አሁን የጥገና አገልግሎት እንሰጣለን ብለኸኛል። እስኪ ወደዛ እንሂድና ያለውን ነገር እ መርሃ እሺ። የመካኒክ ኤሪያ ነው ወይም ደግሞ የጥገና ቦታችን ናቸው። የጥገና አገልግሎት ምንሰጣችበት ፓርቶ እነዚህ አብዛኛዎቹ ለጥገና የምቱ እና ሁሉም ሰርቪስ ተደርጎ የሚወጣበት ቦታ እዚህ ኤሪያ ነው ማለት ነው። እና ይሄ ጋራጅ ነው የብስክሌት ጋራጅ። ስለዚህ እዚሁ ነው የሚጠገኑት ማለት ነው። በውጭ የመጣውንም እዚሁ ነው የሚጠገኑት። እዚሁ ነው ተጠገነን ለሌላም አገልግሎት የሚውሉት ሰው ነው ጋር ደግሞ በጣም ብዙ የተንጠለጠሉ ሳይክሎች ይታዩኛል። እስኪ የትኛውን ታሳየኛለህ ሞር? እነዚህ አሁን አብዛኛዎቹ ለዴሊቨሪ ወይም ደግሞ ለስራ የምንመርጣቸው መርጣቸው ብስክሌቶች ናቸው። እነዚህ አሁን እዚህ ጋር የሳይክል የተንጠለጠሉት ወይም ደግሞ የብስክሌት ጫካ ብለነዋል። እዚህ ኤሪያ አሁን ለምሳሌ እነዚህ ለዴሊቨሪ ወይም ደግሞ እነዚህ ለበርገን ማመላለሻ ለስራ በብዛት የምንጠቀምባቸው ብስክሌቶች እነዚህ ናቸው። ከኋላቸው መቀመጫ ስላለ ነው ለዴሊቨሪ የሚሆኑት። ሞር እነዚህ ማቴሪያል ቢበላሹ ስፔራቸው ለምሳሌ አሁን እቺ ብናያት ለስራ ወይም ደግሞ ለዴሊቨሪ በጣም ተመራጭ ብስክሌት ናት እና ሲወጡ አብዛኛዎቹ እንደዚህ ይሄ መፈረክ ይባላል የብስክሌት አሁን እቺኛ እንደ ክንድ መያዣ ተጠቅመውበት የሚሄዱት ናት። ስፖኪዮ ደግሞ አገልግሎቱ ያው ከጎን ሰው ቢገባ ይሁን ደግሞ እይታ፣ የኋላ እይታ በአጠቃላይ የዚህኛው ስፔር በጣም ቀለል ያለች ናት። ለምሳሌ የዚህ ፍሬን ሲስተሙ ቢበላሽ ወይ ደግሞ 200 በ300 በ100 ብር አገልግሎት ማግኘት ይችላሉ ማለት ነው። ዋጋቸው በእነዚህ አሁን 26 ሺ ብር። ሌላው እነዚህ አንዳንዱ ገብቶ የወጡትም አሉ። ገብቶ የወጡት ምንድነው ቀለል ባለ ውርግ ለሆነ ለበርገር ቤት ወይም ደግሞ ይሄ በሳይክል ማመላለሻ ምግብ የሚያደርሱበት ለነሱ ይፈልጉታል ማለት ነው። ያው ስለዚህ ከስተመር በዩዝድም በአዲስም በፈለገው አማራጭ ማግኘት ይችላል ማለት ነው። ከልጆች ጀምሮ እስከ አዋቂ በዩዝድም በአዲስም የፈለጉትን ማግኘት ይችላሉ ነው ማለት ነው። እሺ እዚህ ጋር ደግሞ የመለዋወጫ እቃዎች ይታዩኛል። እስኪ ምን ምን አይነት የመለዋወጫ እቃዎች አሉ የሚሉ እንገርም የምታያቸው ሁሉም የብስክሌት ስፔር ፓርቶች ናቸው። ይሄ የብስክሌት ሱቅ ናት። ይሄ መለዋወጫዎች ስትፈልጊ እኛ ጋር ሁሉም ነገር በየአይነቱ ታገኛለሽ፣ ከጎማ ጀምሮ ማለት ነው። ከጎማ ጀምሮ አሁን እነዚህ ወንበር ዲዛይን ናቸው። እነዚህ አሁን እቺ ወንበር 450 ብር ነው እነዚህ ይሄ ስፕሪንግ ምንላት ወንበር ናት። ተመራጭ አንደኛ ወንበር ምንላት ናት እቺ 680 ብር ናት። ሌላው ብታይ እዚያ አካባቢ ያሉት ስፔሮች ናቸው። አሁን ይሄ የፍሬን ሲስተም ፓርት የምትገባ ስፔር ናት። አሁን እቺ 450 ብር ናት ማለት ነው። ሌሎቹ እነዚህ አሁን ተመነዳሪ ወይ ደግሞ ውስጥ ጎማ ሲተነፍስ እቺ ነው የምንቀየራቸው። ሌላ ይሄ ሁሉም በምትፈልጊው ዲዛይን። እነዚህ ደግሞ ለልጆች እንደ ጥሩምባ አገልግሎት ናት ማለት ነው። እነዚህ አሁን ማንኛውም ሰው መጥቶ መግዛት ይችላል ወይስ እዚሁ ነው አገልግሎት? ማንኛውም ሰው መጥቶ መግዛት ይችላል፣ እዚሁም ደግሞ የሚፈልገውን አገልግሎት ማግኘት ይችላል ማለት ነው። እና ስፔሮች አሁን እነዚህ ብትፈልጉ ሁሉም የብስክሌት ዙሪያ ነው። እነዚህ መብራቶች ናቸው። እነዚህ ጓንት እና እጀታ ውስጥ የሚገቡ ስፔሮች ናቸው። እና ማንኛውም ሰው ብስክሌት ይሆናሉ ማለት ነው። በአጠቃላይ እነዚህ ሄርሜንት እንዳይወርቁ አስፈላጊ የሆነ ስኬት ተሳንዋ ጓስንት ነው። እሺ አሁን 3500 ብር ናት። በጣም ኦሪጅናል ናት። በዚህም ሁና ደግሞ ሌላ የሚቀንስ ወደ 1800 ብር የምትሸጥ ኮፊያ አለች። ለምሳሌ እቺ ኮፊያ ትቀንሳለች። ዲዛይናቸው ይለያሉ እና እነዚህ 1800፣ ይሄ ደግሞ 3500። ይሄ ልክ ቅድም የኮርሱ ብስክሌት አይነት ናት እና በጣም ሌክዠሪ እንትኖች ናቸው እሺ ባህሩ እንግዲህ በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ እንዲሁም ደግሞ ቀረ የምትለው ነገር ካለ በዛውም አድራሻችሁን ለተመልካች ታሳውቁ። ቦታ አድራሻችን 24 የኢትዮጵያ ስፖርት አካዳሚ ፊት ለፊት ነው የምንገኘው። የመኪና እንዲሁም ደግሞ ከስር ባሉት የስራ ስልኮች አሉ። በዛው ደውሎ የሚፈልጉትን ነገር ማግኘት ይችላሉ ማለት ነው። በጣም ጥሩ እሺ። አመሰግናለሁ፣ በጣም አመሰግናለሁ። እንግዲህ ተመልካቾቻችን ባህሩ ሳይክል ተገኝተን የተለያዩ የሳይክል አማራጮችን አይተናል። ከትልቅ እስከ ትንሽ የሳይክል አይነቶችን አይተናል። እናንተን በፈለጋችሁ ሰዓት እየመጣችሁ ሳይክሎቹን መውሰድ ትችላላችሁ እና ያደረግነው ቆይታ ይህንን ይመስላል። ሌላ ቀን በሌላ ሪቪው እስከምንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እናመሰግናለን። ባህሩ እንወድሃለን፣ እናከብራለን። በርታ።